በጣም ያደረሳችሁ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ ሽር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ጽናት ክፍል 56 የቀጠለ ሀሴትና ሄኖክ ደረጃ ላይ ተቀምጠዋል በአንቺ አባት የተነሳ ይሆቴ ተመሰቃቀለ ሀሴት ስለ አባቷ ሲናገሩባት አትወድም በእኔ አባት ሳይሆን የተመሰቃቀለው ይሆትህ በራስህ ስራ ነው እሰይ እንኳንም ሆነ ትለዋለች ሄሎክን ማስፈራራቱን ቀጥሏል። ትንሽ እሴትን ስታስፈራራ ትንሽ አይሰቀጥትህም? ወንድ ነኝ አይደል እንዴ የታል? ዛሬ ወንድነቱ። ቀጥሎ ምላስሽ ረዝሟል። ምላስሽን ነው ማስዝሽ። ሐሴትም እሻሁን የሚፈለግ ፍቅር ሳይዘኝ አይቀርም። ከማም ተረጋጊ። ድሮም እንደምትወጪ እኔ አውቃለሁ። ሐሴት ወርቅ እያለ ድንጋይ ተፈቅሮ አያውቅም። ልጅቷን ታግባብኛለሽ። ልጅቷ ልክ እንዳንቺ ትቤት የወጠራት ናት። እሱን ተውና ማናት ነው ያልኩት? ፅናት ናት። ጥሎብኝ ቤቷን ቀጥ አድርገ የምትይዝ ና ጥሎብኝ ኮስታራ ሴት እና ቤቷን ቀጥ አድርገ የምትይዝ ሴት ይመቸኛል። ምን ዋጋ አለው፣ አፍራሽ ነው ወደ ይሆቶ የሚገባው። ቀጥሎም ሄኖክ በለፈለፉ በአፉ ይጠፉ አሉ። ለማንኛውም ምላሽን ያዝ አድርጊው። ጥሎብኝ ሴት ሲነቀኝ አልወድም። ሁለታችሁን ነው ባንድ ጠብ የማድርጋችሁ። ጓደኛና ሀሴት ካፌ ተቀምጠዋልኝ። ምነው ባለፈው ስታሪኝ እንክብካቤ አሳነስኩ እንዴ ጠፋሽ? ጨዋታቸውን እየተጫወቱ ነው። ስራ እንዴት ነው ትላታለች ሀሴት። ጥሩ ነው፣ እየሰራው ነው፣ ጠብ የሚል የለም እንጂ ለጉዳይ ጉዳዩን ለማስፈጸም ተሽከርካሪ ወንበር ላይ ይቀመጣል። እኔ የእነሱን ጉዳይ ለማስፈጸም እህታች ላይ ላለው ትላለች ሰኔ ሴትም አረ እንደሱ አይባልም። ሰው የተመረቀበትን ፎቶ እየሸጥ አይደል እንዴ? አንቺ እንዴት ታማርሪያለሽ? እኔም እሱስ ልክ ነሽ። በተመረቁ በሳምንቴ ነው ስራ ያገኘት። የዛኔ ግን እህት ያልነበረችም። ሀሴትም በደስታችን ጊዜ የእኛ የምንለው ሰው አይገኝም። እኔ እሺ ለምንድን ነው የተጠራውት? ትላታለች። ሀሴትም ቤቱ ትንሽ ሲደብረኝ ወደ አንቺ ደወልኩልሽ። ጥሩ ነው ማለት ነው። አንድ ሰው ሲደብረው ለዛ ሰው መድኃኒቱ ሆኛለው ማለት ነው። ሀሴትም አይ እንደሱ እያልሽማ የልብ ልብ አይሰማሽ። ሀሴት ሰሚም ስለ የሆነ ትቃታለች። ደህና ነኝ ጽናት ቀርባኝ ላታዋጣ እራቀችኝ ብቸኝነትም ተሰማኝ ትላለች። ምን ነው ጽናት አንቺ ጋር ነበር የምትኖረው? አይ ለጠየቃ ሀሴት ጽናት መልካም ሰው ናች። ከሰው ጋር ተሎ ትግባባለች ስለ ጽናት ጥሩነት ለእሷ ሳይሆን ለሰው እንደምትኖር ትነግራታለች። ናሆሜ ወደ ኪራ መጥቷል። ጽናት ኪራን እንዳመመው ደውላለት ነበር። ምን ሆነ ነው ምን ከናም ሆነው እያለ ጠይቀዋል። ናሆሜም ጽናት እንደደወለችለት ይናገራል። ናሆማ አሁንም ተቀየምህኛል አይደለ? ብቀየምህም አሁን አልመጣም ነበር። እምሩንም ጠይቋለኝ መታለች። ጽናትን ሰላም እያለችን ነው። በቃ እነሱ ከተገናኙ እኛን መፈጠራችን ይራሱናል አይደል? መታለች እንዴት ነሽ? እምሩ ጠፋሽ እኮ ምነው፣ አዲስ ትዳር አላዳረሰኝ አለኮ። እምሩም ኪራን ደህንነቱን ጠይቀዋለች። ምን ነው ያመመው ትለዋለች። በሌላ በኩል ጽናትና ሄኖ ጽናት ቢብ እየጠረገች ነው። ሄኖ ከበጣ ገቡ አቁሟል። ሂድልኝ ልስራበት ትለዋለች። በዚህ ሰዓት አይናፋር ሰው ያለ አይመስለኝም ነበረ። ባይሆን ላግዝሽ ብሎ ቢጠይቃትን እገዘውን አልፈለገችም። እዚህ የምትቆይ ከሆነ እኔ ልግባ እኔን ብትቀርቢ ነው የሚሻልሽ፣ የተሻለ ኑሮ ትኖር ያለሽ። ጽናትም አያስፈልገኝም፣ አሁን ያለውበት ደስተኛ ነኝ። ጽናት በቃ ተወይ ልስራበት። ምን ነው እኔ ዝቅ ስላልኩ ነው እንዴ ስትጀነን ውለልህ። ለምን ስትጀነን አታርም? እኔ ጽናት እራሴን እንጂ ማንንም አልመስልም። ፍቅር እኮ ደስ ይላል። እሱማ ልክ ነህ። አፍቅረሽ ታውቂያለሽ ማለት ነው። ለምን ከማን እያለች ድንጋጤውን ቀጥላለ። ከእኔ እንዳይሆን ብቻ አይደለም፣ በውንህ በህልምም አይሆን እናምሩ ከነ ኪራ ቤት ናቸው። ደብሮሻል እንዴ እኔ ፍቅር አታዩም እንዴ እንደዚያ ሳቅና ጨዋታ የበዛበት ቤት በአንዴ ቅዝቅዝ ሲል እጅ ከምትደበርማ እኔ ምንም እሆናለሁ ብሎ ዘፈን ዘፍኖላታል። ማነው የዘፈነው ይህንን ዘፈን እያለ ኪራ ወደ እነሱም አምርቷል። ጨዋታቸውን ቀጥለዋል። ሀሴት ክፍል ናት። ኪራ ወደ ሀሴት ያመራል። መቶም ከበጣ ገቡ ተቀምጧል። ምን ነው ኪራ ፊትህን እኮ ደብሮኛል ተስፋ መቁረጥ ስሜት የሚሰማኛል፣ ውስጤን ፍርሃት ፍርሃት ይለኛል። ሀሴት መጽሐፍ እያነበበች ነበር እና መጽሐፉን ጣል አደረገችና፣ ምን ሆነው? ምንድን ነው የሆንከው? በዛች ባፈቀርካት ልጅ ነው አደለም። አንተ ልትወደት ትችላለህ፣ በሰው ስሜት ግን እርግጠኛ መሆን አትችልም። እርሳት ማለት ባልችልም፣ ግን ራስ ግን መጠበቅ አለብህ እያለች ተማክረዋለች። ኪራም እሷ እያለች እንዴት ልረሳ ትችላለሁ? ታያታለህ እንዴ ማለቴ በህልሜ ብሎ ሀሳቡን አስቀይሯል። በጣም ስለደበረው ሐሴት ከድብርቱ እንድታወጣው ትፈልጋለች። መጽሐፍ እየነበበች ስለነበረ እና ከኔ ላይ ደግፍ በልና መጽሐፉን ላነብል ትለዋለች። ይህንን እያወሩ ያለ ድንገት ጽናት ኪራና ሐሴት ወዳሉበት ክላስ መጣች። እንዳጋጣሚ ከጉልበቷ ላይ ተኝቶ ስለነበር ኪራ ስታየው ደንግጣለች። ጽናት እንኳን መጣጤ እራትን ብላ ሌላችሁ ነበር፣ ኪራ ተበላለህ አይ ሐሴት አሁን አንበላም፣ አንቺ ግን ቤ ጽናት ይሄንን ነገር ስላየች በጣም ደንግጣለች። ሐሴትም የኪራን ጸጉር ደሰስ ደሰስ ታደርጋለች። ኪራም መጽሐፉን እንድታነብለት ይጋብዛታል። ካለውበት ሙድ ላይ መውጣት እፈልጋለሁ። ጽናት ወደ ሰኒ ይደውላለች። ደህንነታቸውን ተጠያይቀዋል። ምነው አትመጭም እንዴ ቤት ሽንኳያቸው ናፈቅሽኝ ፍራሹንም አላወጣትም፣ ቤቱንም አላከራየሁትም የትም አልሄድም ብቅ በይ ትላታለች ጽናት ድራማ ክፍል ሀምሳ ስድስት እዚህ ላይ አብቅቷል የኪራና የጽናት ግንኙነት ያበቃ ይመስላል አሁን በምንም አይነት መንገድ እየተገናኙም አይደለም ሀሴትና ኪራ ከድሮ በበለጠ አሁን በጣም እየተቀራረቡ ነው አንዳቸው ሲከፋቸው አንዳቸው አለውልህ ችግራቸውንም ለመጋራት እየሞከሩ ነው። ጽናት የታዘዘችውን ፈጽማለች። አሁን ኪራ ጥሩ ኑሮ እየኖረ ነው። እኔ ራሴን ሆት ማስተካከል አለብኝ። ኪራ እንደዚህ ሲሆን መደሰት ነው እንጂ ለምን እከፋለውም ትላለች። ሄሎክ ጽናትን እንደሚያፈቅራት ተናግሮ ነበር። ሀሴትንም አግባቢልኝ ብሏል። ነገር ግን ጽናት ሄሮክ ጥሩ ፊት አታሳየውም። ሄሎክም በለፈለፉ ባፊጠፉ ብሎ ተረቱን ተርቶ ነበር። ለዛም ነው መድኃኒቱን ቀምሞ ስለነበረ የቀመመውን መድኃኒት ኬራ የጠጣው። ይስ የፅናት ድራማ ምን ሊሆን ይችላል ብላችሁ ታስባላችሁ? ለዛሬ የነበረኝ ቆይታ ይሄንን ይመስል ነበር። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ባክ ጠይቃሉ አባታለኝ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው